ሰላም እንጤና ይስጥልኝ። ከሀረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በየደረጃ ያለ አመራር የአመለካከትና የተግባር አንድነትን በመፍጠር በሁሉም መስኮች ስኬታማ እያስመዘገበ እንደሆነና ይህንንም ብልጽግና ፓርቲ ክልሉ ቅርንጫ ጽህፈት ቤት አቶ ጌቶ ወየሰው ገልጸዋል። በብልጽግና ፓርቲ ሀረሪ ክልል ቅርንጫ ጽህፈት ቤት የ2018 ዓ ም የመጀመሪያ ሩብ ዓመትን ዕቅድ አፈጻጸም ተገምግሟል። ዝርዝሩ በተከታይነት ይቀርባል። በብልጽግና ፓርቲ የሀረሪ ክልል ቅርንጫፍ ጽህፈት ቤት የ2018 ዓ ምት የመጀመሪያ ሩብ ዓመት እቅድ አፈጻጸም በየደረጃው ያሉ የዘርፉ አመራሮችና የወረዳ ፓርቲ ጽህፈት ቤት አመራሮች በተገኙበት በመገምገም የቀጣይ አቅጣጫዎች አስቀምጧል። በብልጽግና ፓርቲ ሀረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ ወይሳ በውይይቱ ላይ እንደተናገሩትም የ2018 በጀት ዓመት የመጀመሪያ ሩብ ዓመት የቅድመ ዝግጅት ስራዎችና የተግባራ ስራዎችን በማከናወን መተባበር ስኬቶችን መመዝገባቸውን ገልጸዋል። የመጀመሪያ የመጀመሪያው ሩብ ዓመት የሁላችንም አሻራ ያረፈበት በራሳችን አቅም ማደግ መበልጸግ እንደምንችል ያሳየንበት ታላቁ የኢትዮጵያ ህዳሴ ግድብ የተጠናቀቀበት በክልላችን ዘርፈ ብዙ የልማት ስራዎች የተሰራበት መሆኑንም አስረድተዋል። በተለይም አዲሱ ዓመት ፓርቲያችን ወደ ላቀ ከፍታ የምናሻግርበት የሀገራችንን ማንሰራራት የምናጠነክርበት ነው ያሉት አቶ ጌቱ ወይሳ በመድረኩም ሁሉም ዘርፎች የሚጠበቅበትን አልቆ ለመፈጸም ትልቅ አቅም የፈጠረ መሆኑንም አስገንዝበዋል። የብልጽግና ቤተሰብ አቅሙን በአግባቡ በመጠቀም በ አገልግሎት አሰጣጡ በመልካም አስተዳደር እርማት ለማስመዝገብ በሙሉ አቅም ከመንቀሳቀስ አኳያ እንዲሁም ከሌሎች የፓርቲያችን ተልኮች አንጻር የሚታዩ የተንጠባጠቡ አፈጻጸሞችን በማረብ ወደ ተቀራራቢ ደረጃ ከፍ ማለት እንደሚገባ ማሳስበዋል። በተለይ አመራሩ የአመለካከትና የተግባር አንድነት መጠናከር የህዝባችንን የእርስ በእርስ ግንኙነትና ህብረ ብሔራዊ አብሮነት እንዲጠብቅም ትልቅ ሚና መጫወቱን ገልጸዋል። ጠንካራ የፓርቲ አደረጃጀት ለመገንባት አደረጃጀቶችን የመፈጸምና የማስፈጸም አቅማቸውን በላቀ ደረጃ እንዲወጡ የሚያስችል የቅድመ ዝግጅት ትግበራ መከናወናቸውንም ተናግረዋል። በበጀት ዓመቱ በመጀመሪያ ሩብ ዓመት የአመራር አካላትና አባላት ግምገማ ተካሂዶ ጠንካራ የአመራርና ፓርቲ ተቋማት ግንባታ ማዕከል ባደረገ መልኩ እስከታች መዋቅር ድረስ ሁሉም አመራርና አባል እንዲያልፍ መደረጉንም ገልጸዋል። ይህም በዝግጅት ምዕራፍ የተከናወኑ የመደበኛና የንቅናቄ ተግባራት የፓርቲ አደረጃጀቶች በንቃት እንዲሳተፉ በውጤታማነትን መውጣት እንዲችሉ ማድረጉን በግምገማኑ ተመላክቷል። የውስጥ ፓርቲ ስራዎችን በማጠናከር ፓርቲው የሰው ኃይልና በፋይናንስ የላቀና የደረጃ ይሆን ዘንድ የተከናወኑ ተግባራትም ውጤት እንደተመዘገበባቸው ግምገማ አመላክቷል። በየደረጃው የሚገኙ የፓርቲ መዋቅር ተጽዕኖ የመፍጠር አቅሙ የማዳበር ውስጣዊ ጥራቱን የማረጋገጥ በጠንካራ አሰራር ላይ የተገነባ ተቋማዊ የፓርቲ አደረጃጀት መፍጠር መፈጠር በጥራትና በውጤታማነት መፈጸም የቀጣይ ተልዕኮ መሆኑንም ገልጸዋል። ወንድማማችነትን ለማዳበር ብሔራዊነትን ለማስረጽ እንዲሁም የሐረሪ ክልልና የብልጽግና ተምሳሌት ለማድረግ እየተሰሩ ያሉ አንጸባራቂ ስራዎች እንዲሰፉ ማህበራዊ ሚዲያው ለበጎ ዓላማ ለማዋልም ጥረት መደረጉን አንስተዋል። ተግባራትን በብቃትና በቁርጠኝነት ለማከናወን የሚያስችሉ የአቅም ግንባታ ስራዎች ተጠናክረው እንዲቀጥሉ የጠቆሙት ኃላፊው ሁሉም የሚዲያ አማራጮች በአግባቡ በመጠቀም የመረጃ ተደራሽነትን ለማስፋት በቀጣይ በልዩ ልዩ ትኩረት መስራት እንደሚገባም ገልጸዋል። በሀረሪ ክልል የጤና ኮሪደር ተደራሽነትን ለማስፋት በትኩረት የተሰራ መሆኑን የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኦመር ገለጹ። በሀረር ከተማ ሲና ግራንድ ሆስፒታል በዛሬ በተመረቀው አገልግሎት መስጠት ጀምረዋል። ሄኖ ግርማ ስርስር አለው በሀረሪ ክልል የጤና ኮሪደር ተደራሽነትን ለማስፋት በትኩረት እየተሰራ መሆኑን የክልሉ ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር ገለጹም። በሐረር ከተማ ሲና ግራንድ ሆስፒታል ተመርቆ በዛሬው ዕለት አገልግሎት መስጠት ጀምሯል። በሆስፒታሉ የምረቃ ስነ ስርዓት ላይ ተገኝተው መልእክት ያስተላለፉት የሀረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር የክልሉ መንግስት የጤና ኮሪደር ተደራሽነትን ለማስፋት ከፍተኛ ትኩረት ሰጥቶ እየሰራ ይገኛል ብለዋል። መንግሥት የጤና ተደራሽነትና ጥራትን ለማስፋት በሚያደርገው ጥረት የግሉ ዘርፍ ሚና ከፍተኛ መሆኑን የገለጹት ወይዘሮ ሮዛ ሆስፒታሉ ለተገልጋዩ ህብረተሰብ ፍትሐዊና ጥራት ያለው የጤና አገልግሎት ተደራሽ እንደሚያደርግም ያላቸውን እምነት ገልጸዋል። መንግስታችን እንደሚታወቀው ለጤናው ዘርፍ ትልቅ ትኩረት ከሰጠው ሴክተር አንዱ የጤናው ዘርፍ ነው። ስለዚህ ይሄኛው ሜዲካል ቱሪዝምን ለማሳካት ግቡ ለማድረስ መንግስት ማንሸፈን የማይችለውን በግሉ ዘርፍ እንዲሸፈንና ሁሉም የጤና ዘርፎች ተደራሽ እንዲሆኑ እና ማህበረሰባችን በቅርቡ አገልግሎት ለማግኘት ታስቦ የተሰራ ስራ ነው። ሆስፒታሉ ዘመኑን ዋጀ የጤና አገልግሎቶችን ለመስጠትና የባለሙያዎች ፍልሰትን ለመቀነስ እንደሚያስችልም ጨምረው ገልጸዋል። ጤና ኮሪደር ውስጥ አንዱ ይሄ ዛሬ የምንመረቀው ሆስፒታል አንዱ ተጠቃሽ መሆን ይችላል ማለት ነው። ስለዚህ ትልቅ ምሳሌ የሚሆንና ተዘዋውረንም እንዳየነው በጣም ሌላ ቦታ ላይ የሚፈለጉ በቴክኖሎጂ የበለጸጉ ማሽኖችን አይተናል። ይሄ አሁን ሌላው አንደኛ ማህበረሰባችንን ከተለያየው ሩቅ ቦታ በመሄድ ከወጪ የሚቀንስበት እና የቴክኖሎጂ ውጤትም ሰው ጤናን በሰፈሩ በቴክኖሎጂ የታገሰ ጤና እንዲያገኝ የሚያደርግ ትልቅ እውቀት የተመሰረተበት የክልሉ መንግስትም በጤናው ዘርፍ ለሚሰማሩ አካላት አስፈላጊውን ድጋፍና እገዛ እንደሚያደርግ አረጋግጧል። የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን በበኩላቸው ሀረርን የሕክምና ቱሪዝም ማዕከል ለማድረግ የሚያስችሉ አበረታች ተግባራት እየተከወኑ ይገኛሉ ብለዋል። በሀገሪቱ ተግባራዊ እየተደረገ በሚገኘው ሁለተኛው የጤናው ዘርፍ ትራንስፎርሜሽን ትግበራ ውስጥ የግሉ ዘርፍ የጤና ተቋማት ሚና ከፍተኛ ስለመሆኑም አንስተዋል። በዚህ ተግበራ ውስጥ የግሉ የሚናስ ለታለ መገት ዛሊንት የሆነ የጤና ጥራት ያለው የጤና አገልግሎት ከመስጠት አኳያ እንዲሁም በቅርብ የጸደቀው የሀገራችን የሜዲካል ቱሪዝም የጤና ቱሪዝም ለማድረግ ትልቅ አስተዋጽኦ አለው ማለት ነው። ሀረር ከተማ ትልቅ ታሪክ በምስራቁ ሀገራችን ክልል ብቻ ሳይሆን በምስራቅ አፍሪ የሴንተር ኦፍ ግራቪቲ የነበረች የትምህርት ማዕከላት፣ የህክምና ማዕከላት የነበረች ከተማ ነች። እሱን ለመመለስ የአሁኑ መንግስት በሰጠው በሰጠው አቅጣጫ ይህንን ከላይ ያለውን ኮሪደር ሜዲካል ኮሪደር ብሎ በመሰየው እንዲሁም ከተማ ውስጥ የተሰሩ ያሉት መሰረተ ልማቶች ለቱሪዝም ምቹ የማድረግ ስራዎች ከቅርጽ ማሻገር በህክምና ደግሞ ብቁ የሆነ ተወዳዳሪ ዘመኑ በዘመኑ የታወጀ የሕክምና መሳሪያዎችን የታጠቀ ጤና ተቋማት ያስፈልጋሉ። በመሆኑም ሆስፒታሉ ጥራት ያለውና አስተማማኝ የጤና አገልግሎቶችን ተደራሽ ማድረግ እንዳለበት መልእክታቸውን አስተላልፈዋል። የሲና ግራንድ ሆስፒታል ስራ አስኪያጅ አቶ ነስረድን ይስሐቅ ሲና ሜዲካል ግሩፕ አክሲዮን ማህበር በ2016 ዓ ም ክልሉን ብሎም ሀገሪቱን የጤና ቱሪዝም መዳረሻ ማዕከል ለማድረግ አለሞ የተመሰረተ ነው ብለዋል። ሆስፒታሉ ዘመኑ ባፈራቸው የህክምና መሳሪያዎችና ብቁ ባለሙያዎች በመታገዝ በምስራቁ ክፍልና በአጎራባች ሀገራት ጥራት ያለው የጤና አገልግሎት በተመጣጣኝ ዋጋ ለመስጠት ዝግጅት ያደረገ ስለመሆኑም ገልፀዋል። የተከበሩ አቶ ወርዲን በዴ የጀመሩት እና የአመራሮቻቸው ጋር በመሆን የጤና ኮሪደር ኢኒሽቲቭ በጤናው ዘርፍ ከፍተኛ የሆነ መነቃቃትን መፍጠሩ ይታወቃል። እኛም በግሉ ዘርፍ በተገኘው ዕድል በመጠቀም ለሐረሪ ክልል ለምሳጉ ክፍልና ለአጎራባች ሀገራት ጥራት ያለው የጤና አገልግሎት በተመጣጣኝ ወገ ለመስጠት ክልላችንን ብሎም ሀገራችንን የጤና ቱሪዝም ማዕከልና መዳረሻ ለማድረግ ከምን ጊዜውም በላይ በቁርጥኝነት ለመስራት ተዘጋጅተናል። ሆስፒታሉ በቀጣይም 250 ሚሊዮን ብር በጀት መደቡ በሙሉ አቅሙ ወደ ስራ ሲገባ ከ120 በላይ ለሚሆኑ የጤና ባለሙያዎች የስራ እድል እንደሚፈጥርም ተናግረዋል። በሆስፒታሉ የምረቃ ምራ ግብር ላይ የሐረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ እየሳ፣ የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚንን ጨምሮ ሌሎች ጥሪ የተደረገላቸው እንግዶችና የጤና ዘርፍ ባለሙያዎች ተገኝተዋል። ሰው ተኮር የበጎ ፍቃድ ስራዎችን ማጠናከር ለነገ የሀገር ተስፋ ዜጎችን ለመፍጠር አስተዋጽኦ የጎላ መሆኑ ተገልጿል። የሐረሪ ክልል ቴክኒክና ሙያ ስልጠና ኤጀንሲ ለሐረሪ የሀገር ልጅ በጎ አድራጎት ድርጅትም የምግብና ግባ ድጋፍ አድርጓል። ሲሳይ ዘርሁን የሐረሪ ክልል ቴክኒክና ሙያ ኤጀንሲ ለሀገር ልጅ የበጎ አድራጎት ድርጅት የ50 ሺ ብር ግምት ያላቸው የምግብ ግብዓት ቁሳቁስን ድጋፍ አበርክቷል። ድጋፉም ከምግብ ፍጆታ ግብዓት በዘለለ አንዱ ለሌላው የመቆም እሴትን የሚያጠናክር መሆኑ ተመላክቷል። የሐረሪ ክልል ቴክኒክና ሙያ ስልጠና ኤጀንሲ ኃላፊዋ ወይዘሮ ኢማን መሐመድ ከተቋሙ አስተዳደር አባላት ጋር በመሆን ድጋፉን ባበረከቱበት ወቅት እንደገለጹት ሰው ተኮር የበጎ ፈቃድ ስራዎችን ማጠናከር ለነገ የሀገር ልጅ ተስፋ የሚሆኑ ዜጎችን ለመፍጠር አስተዋጽኦው የጎላ ነው ሲሉ ተናግረዋል። ብዙ ጊዜ የሕጻናት ጋር በተያያዘ እነዚህ ኦርፋን የምንላቸው ወይም እናት አባት የሌላቸው ጎዳና ላይ ያሉ ልጆችን ከመርዳት አኳያ ማህበረሰቡ ጋር ያለው አመለካከት ትንሽ መልካም አይደለምና እኛ ደግሞ እንደ ቴክኒክና ሙያ ትምህርት ስልጠና ኤጀንሲ ይህንን ሰፖርት ከማድረግ አኳያ የራሳችንን አስተዋጽኦ እናድርግ በማለት ተነጋግረን ነው ዛሬ እዚህ ላይ ወደ ሀምሳ ሳ ሺህ ብር የሚጠቃ የምግብ ፍጆታ ቁሳቁስ ድጋፍ ለማድረግ የተነሳሳ ነው ማለት ነው። እንደ ሀገር ብሎም እንደ ማህበረሰብ ወላጅ አልባ ህጻናትን የመርዳት ባህላችንን በማሳደግና የንግድ ተስፋ የሚሆኑ ህጻናት ላይ በመስራት ነገን የተሻለ ማድረግ ይጠበቅብናል ሲሉም ገልጸዋል። እርግጥ እንደ መንግስት፣ ሴቶችና ህጻናት የሚመለከታቸው ሌሎች አካላትም በዚህ ዙሪያ እየሰሩበት ነው ያለው። ነገር ግን እንደ ግለሰብ ተስፋ ብዙ ስራዎችን በክልላችን ወደ አስር አመት ለሚሆኑ ጊዜ እየሰራ ነው ያለው። ሌሎች ማሳደጊያዎችም በእርግጥ አሉ እና እኛም ባለን አቅም እንደ ኤጀንሲ ሰፖርት ብናደርገው የሚል ሀሳብ ይዘን ነው ይሄንን ሰፖርት ያደረግ ነው ማለት ነው። ድርጅቱ ሰብሳቢ ያጡ ህጻናትን ከወደቁበት በማንሳትና በእንክብካቤ በማሳደግ እየሰራ የሚገኘው ስራ ለሌሎች አርአያ መሆን የሚችል መሆኑንም አንስተዋል። ኃላፊዋ አክለውም ዛሬ የተደረገው ድጋፍ የነገ ተስፋ የሆኑ ህጻናት፣ ታዳጊዎችን ከጎናቸው መቆምን ለማሳየት እንደ ተቋም የበኩላቸውን ማድረጋቸውን ገልጸው በቀጣይም መሰል ድጋፎችን አጠናክረው እንደሚቀጥሉም ጠቁመዋል። ያው ይሄ ሰብአዊነት የሚለው ነገር እንደ አማኝ በሁሉም ሃይማኖቶች በኩልም ስታየው የታዘዝንበትም ጭምር ነው። ሁሉም አማኝ ነው። ኢትዮጵያዊ ሲባል ሁሉም በየእምነቱ አማኝ ነው። በሌላ በኩል ደግሞ ያው ኢትዮጵያዊነት የሚያላብሰው የራሱ የሆነ እሴት አለ ሰብአዊነትን፣ ወንድማማችነትን፣ እህትማ ማችነትን አብሮነትን፣ የመደጋገፍን ማለት ነው። ስለዚህ ያ እሴትንም ከመላበስ አኳያ አሁን ላይ ሁላችንም መላበስ አለበት በሚል ነው ወጣቶቹ ደግሞ እንደዚህ አይነት ሰብአዊነትን እንደዚህ አይነት እሴቶችን ትምህርት ሊወስዱበት ይገባል፣ እንደዚህ አይነት ነገሮችን ማዳበር አለባቸው የሚል ትምህርትም ጭምር ነው የሚሰጠው ማለት ነው። ሰብአዊነት በሃይማኖትም ሆነ እንደ ሀገር እሴት በመሆኑ ዛሬ ድጋፍ የተደረገላቸው የሀገር የነገ ሀገር ተረካቢ ሕፃናት ፍላጎታቸው ተሟልቶና ጤናቸው ተጠብቆ እንዲያድጉ ሁሉም ዜጋ ባለው አቅም የድርሻውን ሊወጣ እንደሚገባም ተናግረዋል። የሀገር ልጅ በጎ አድራጎት ድርጅት መስራችና ስራ አስኪያጅ አቶ ተስፋ አለባቸው ድርጅቱ በአሁኑ ሰዓት ዘጠና አምስት የሚሆኑ በተለያዩ የእድሜ እርከን ላይ የሚገኙ ወላጅ አልባ ህጻናትን እያሳደጉ እንደሚገኝ ገልጸው ለተደረገላቸው ድጋፍም አመስግነዋል። በጣም ነው ማመሰግነው። እንግዲህ ዛሬ ይሄ የተደረገልኝ ድጋፍ ትልቅ ነገር ነው። ለልጆቼ ይሆን ያል ጊዜ የሚሸፍንልኝ የምግብ ቁሳቁስ ድጋፍ ነው። እጅግ በጣም ነው ማመሰግነው በሚያስፈልገኝም ሰዓት ነው ያገኘውትና ድርጅቱ ከተመሰረተ አስር ዓመት ያስቆጠረና በተለያየ የዕድሜ እርከን ላይ የሚገኙ ህጻናት ድርጅቱን ከተቀላቀሉበት ጊዜ ጀምሮ ራሳቸውን እስኪችሉ ድረስ አጋር አካላትን በማስተባበር እንደሚያሳድጉ ገልጸው ከተቋማት እስከ ግለሰብ ድረስ ድጋፍ እንዲያደርጉላቸውና እንዲጎበኟቸውም ጠይቀዋል። ስለዚህ በጣም አመሰግነው። ሌሎቻችሁም እንደዚሁ እየመጣችሁ ድጋፋችሁን ብትቀጥሉ ከድጋፍ ባሻገር ደግሞ መታችሁ ጎብኝታችሁን ብትሄዱ ልጆችን አበረታታችሁ ሞራል ሰጥታችሁ ብትሄዱ ብዬ አስባለሁ። የሴት ሚዲያ ባለሙያዎችን በማብቃትም የማህበረሰብ ግንዛቤ ማሳደግ እንደሚገባ ተገለጸ። የኢትዮጵያ ሴት ጋዜጠኞች ማህበር ከሐረሪ ክልል ጤና ቢሮ ጋር በመተባበር ተላላፊ በሆኑ በሽታዎች ዙሪያ ለሴት ሚዲያ ኮሚኒኬሽን ባለሙያዎች ስልጠና ሰጥቷል። ዘገባው የጀጅዳ አህመድ ነው። ዝርዝሩ በተከታይነት ይቀርባል። በኢትዮጵያ ሴቶች ጋዜጠኞች ማህበር ሐረር ቅርንጫፍ ከክልሉ ጤና ቢሮ ጋር በመተባበር ለሴት የሚዲያ እና ኮሚኒኬሽን ባለሙያዎች ለሁለት ቀን ሲሰጥ የቆየውን ስልጠና ተጠናቋል። ስልጠናው በዋናነት በኤች አይ ቪ ኤድስ መከላከል፣ በማጸንበር ካንሰር እና በወባ በሽታ ዙሪያ የተኮረ ነው ተብሏል። በስልጠናው ላይ የተገኙት በክልሉ ጤና ቢሮ የወባ እና ሌሎች ተላላፊ በሽታዎች ፕሮግራም አስተባባሪ አቶ አብዲያ ላሉትም ለሴቶች ሚዲያ ባለሙያዎች ግንዛቤ መፍጠር ለሰፊው ማህበረሰብ ግንዛቤ መፍጠር ነው ብለዋል። የሐረሪ ክልል ሴቶች ሚዲያ ና ባለሙያዎች ማህበር አስተባባሪ ወይዘሮ ታገኘው መንግስቴ ማህበሩ ከተለያዩ ተቋማት ጋር በመተባበር ለሴት የሚዲያ ባለሙያዎች የተለያዩ የአቅም ግንባታ ስልጠናዎች ሲሰጥ መቆየቱን ገልጸዋል። የስልጠናው ተሳታፊዎች በበኩላቸው ከአቅም ግንባታ ስልጠናው ያገኙት ግንዛቤ ወደ ተግባር በመተርጎም ማህበረሰቡን ለማገልገል ና ለማሳወቅ ዝግጁ መሆናቸውንም ተናግረዋል። የሀገር አቀፍ ዘገባዎች አልፈናል። ቴክኖሎጂ መር አዘማኝነት ላይ የሚያተኮረው የዲጂታል 2025 ስትራቴጂ በስኬት መጠናቀቁን ተከትሎ አሁን በበለጠ በማሽን ግባት ወይም አቶ ሜሽን በመጠቀም አገልግሎት አስጣጥ የሚያጠናከውን ዲጂታል 2030 አስጀምረናል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። በሌላ ዜና ደግሞ በቀጣይ ከአራት ሺህ በላይ ተሳታፊዎች እንደሚታደሙ የኢትዮጵያ ብሔራዊ ምክክር ጉባኤ መግለጹ በሀገር አቀፍ ጉዳዮቻችን የያዝናቸው ናቸው። ሌሎቹም ጨምሮ በተከታይነት ይቀርባሉ። ቴክኖሎጂ መር አዘማኝነት ላይ የሚያተኩረው የዲጂታል 2025 ስትራቴጂ በስኬት መጠናቀቁን ተከትሎ አሁን በበለጠ የማሽን ግብአት ወይም አቶሜሽን በመጠቀም አገልግሎት አሰጣጥን የሚያጠናክረው ዲጂታል 2030 አስጀምረናል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። የፍትህ ተደራሽነት ለዜጎች እጅግ አስፈላጊ ከሆኑ ጉዳዮች አንዱ መሆኑን አውቀን በመስጠትም የፌዴራል ጠቅላይ ፍርድ ቤት ፈጣን ግልጽና ውጤታማ የሆነ ስርዓትን ለመገንባት በጽናት እየሰራን ይገኛለን ብሏል። ዛሬ የፌዴራል ጠቅላይ ፍርድ ቤት የፍርድ ቤት ሂደቶችን በአግባቡ መቀዳታቸውን ለማራገጥ ድምፅ ወደ ጽሑፍ የሚቀይር ብሎም በአስተማኝ ሁኔታ ተጠብቀው የሚቆዩበትን ስማት የፍርድ ስርዓቶችን አልምቶ በማመልከቴ ደስተኛ ነኝ ብለዋል። ስርዓቱም ፍትህ ፈላጊዎች ወደ አዲስ አበባ ተጉዘው በአካል በችሎት መገኘት ሳይጠበቅባቸው ካሉበት ሆኖ ጉዳያቸውን ለመከታተል ያስችላቸዋል። በተጨማሪም የለሙት ኔትወርክ ኦፕሬሽን ሴንተር እና ኢንቴግሬትድ ኬዝስ ማኔጅመንት ሲስተም የፍርድ ሂደትን ባለጉዳዮች በዲጂታል አውታሮች ጉዳዮቻቸውን እንዲከታተሉ ያስችላሉ። በአሁኑ ወቅትም 24 የፌዴራል ቅርንጫፍ በስርዓቱ የተሸፈነ በመሆኑ አበረታች ሲሆን በቅርቡም ወደ ክልሎች እንደሚስፋፋ ተስፋለን ብለዋል። በሚቀጥሎ ከ አራት ሺ በላይ ተሳታፊዎች እንደሚታደሙ የሀገራዊ ምክክር ጉባኤ ገለጽም። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን የፈጸመውን ስራ እንዲሁም ቀጣይ ተግባራትን በሚመለከት ሀገራዊ ምክክር ኮሚሽኑ የሆኑት ዶክተር ዮናስ አዳይ ተናግረዋል። የኢትዮጵያ ሀገራዊ ምክክር ሶስት ዋና ዋና ዓላማዎች ይዞ የተነሳ መሆኑን የጠቆሙት ዶክተር ዮናስ እነዚህም በሀገሪቱ ሀገራዊ መግባባት እንዲሰፍና ህዝብና በመንግስት እንዲሁም በህዝብ ለህዝብ መካከል መግባባት እንዲፈጠር እንዲሁም ምክክርን የፖለቲካ ባህል ማድረግ መሆናቸውን ዘርዝሯል። የሀገራዊ ምክክር ኮሚሽኑ የተሰበሰቡ አጀንዳዎችን በማደራጀት ለኢትዮጵያ ችግሮች መሰረታዊ የሆኑ ምክንያቶችን በመለየት በቀጣይ የሀገራዊ ምክክር ጉባኤ ያካሂዳል። በጉባኤው በሀገር አቀፍ ደረጃ የሚወከሉ ከ4000 በላይ ተሳታፊዎች በተለያዩ አጀንዳዎች ላይ ከተወያዩ በኋላ ለህዝብ ተወካዮች ምክር ቤት የውሳኔ ሀሳብ እንደሚያቀርቡም ነው ኮሚሽነሩ የገለጹት። የሀገራዊ ምክክር ኮሚሽኑ እስካሁን በ11 ክልሎችና ሁለት ከተማ አስተዳደሮች አጀንዳ የማሰባሰብ ስራ ማከናውኗል። በምክክሩ በሀገር ቤት ኮሚሽኑ ከኢትዮጵያ ባሻገር ባህር ማዶ ያሉ ዜጎችን ተሳታፊ እንዲሆኑም ማድረጉን ያነሱትም በኢትዮጵያ የኃይል አማራጭ ወደ ጎን በመተው በምክክርና በንግግር ችግሮችን በመፍታት የሰለጠነ ህብረተሰብ እንዲፈጠር በሚል ሀሳብ ሀገራዊ ምክክር ተግባራዊ እየተደረገ ይገኛል። በኢትዮጵያ የሳይበር ጥቃቶችን መመከት የሚያስችል አቅም እየተፈጠረ ነው ተባለ። በኢትዮጵያ ዘላቂ ልማትና አስተማማኝ ቴክኖሎጂ እድገትን እውን ለማድረግ የሳይበር ደህንነት ትኩረት ሊሰጠው የሚገባ ጉዳይ ነው ሲሉ ጠቅላይ ሚኒስትር ጽፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለም ጻይ ጳውሎስ ገለጹ። ኃላፊዋ ይህን ያሉትም የኢንፎርሜሽን መረብ ደህንነት አስተዳደር የስድስተኛው ሀገር አቀፍ የሳይበር ደህንነት ወርን ባስጀመሩበት መድረክ ነው። 90 ሚሊዮን የስልክ ጠቃሚዎችና 50 ሚሊዮን የኢንተርኔት ጠቃሚዎች ባሉበት ሀገር ውስጥ የሳይበር ደህንነት ግንዛቤ ካልጎለበተ በሀገር ላይ ሊያስከትል የሚችል ጉዳት ከፍተኛ መሆኑንም ወይዘሮ ዓለም ጻይ ተናግረዋል። በሁሉም ዘርፍ የመንግስት የልማት እንቅስቃሴ በተጠናከረበት በዚህ ወቅትም የልማት ፕሮጀክቶች የሳይበር ተጋላጭነት ስጋቶች እየበረከቱ ነው ያሉት ደግሞ የኢንፎርሜሽንና መረብ ደህንነት አስተዳደር ዋና ዳይሬክተር ሚኒስተር ትግስት አምዲ ናቸው። የሚሰነዘሩ የሳይበር ጥቃቶችን መመከት የሚያስችል አቅም እየተፈጠረ ነው ያሉት ዋና ዳይሬክተሯ በቀጣይም የዜጎችን የሳይበር ግንዛቤ በማጎልበት ስራዎች የሚከናወናሉ ስነው የተናገሩት። ኢትዮጵያ ከጎረቤት ሀገራት ጋር በመሰረተ ልማት በመተሳሰር ብሔራዊ ጥቅሟን በማስጠበቅ አለባት አሉም አቶ ዘውዱ ደምስ። ኢትዮጵያ ከጎረቤት ሀገራት ያላትን የመሰረተ ልማት ትስስር በማጠናከር ብሔራዊ ጥቅመዋን ማስከበር ይኖርባታል ብለዋል። ይህን ያሉት አቶ ዘውዱ ደምስስ ገልጿል። የሐዋሳ ዩኒቨርሲቲ መምህርና የግሎባል ፒስ ባንክ አባል የሆኑት አቶ ዘውዱ ደምስስ እንደተናገሩትም የኢትዮጵያ የውጭ ፖሊሲ በጋራ ጥቅምና በመተባበር ላይ የተመሰረተ ነው። ኢትዮጵያ ዲፕሎማሲ በሰጥቶ መቀበል መርህ በመመራትም ብሔራዊ ጥቅምን ያስቀደመ ስለመሆኑም ተናግረዋል። ኢትዮጵያ በዘመኗ ሁሉ ባላት ሀብት ብቻ የልጠቀም ያለችበት ጊዜ የለም ያሉት መምህሩ ለቀጠናው ሰላም ግንባታ ሁሌም እጇን እንደምትዘረጋ ነው የተናገሩት። በታላቁ ሕዳሴ ግድብ ላይ የታየው እውነት ይህን ስለመሆኑም የናው የገለጹትም በዓለም ላይ አዳዲስ ስርዓቶች እየተዘረጉና የፖለቲካ ሁኔታው እጅግ ተለዋጭ የሆነ ስለ ስለመምጣቱም አንስተዋል። ከውጭ የምንጮቹ ያገኝናቸው ዘገባዎች ደግሞ ተሻግረናል። ማክሮን ከስልጣን የለቀቁትን ጠቅላይ ሚኒስትር መልሰው ሾሙ። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ከአራት ቀናት በፊት ስልጣን የለቀቁትን ጠቅላይ ሚኒስትር ነው ዳግመኛ የሾሙት። ትይንት ነባርቄ ስርዝቡን ታቀርበዋለች። ማክሮን ከስልጣን የለቀቁትን ጠቅላይ ሚኒስቴር መልሰው ሾሙ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከአራት ቀናት በፊት ስልጣን የለቀቁትን ጠቅላይ ሚኒስቴር ዳግመኛ ሾሙ። የፈረንሳዩ ጠቅላይ ሚኒስቴር ሰባት ስሽን ሌኮርኑ አንድ ወር ሳይሞላቸው ስልጣን መልቀቃቸው ይታወሳል። ስራውን አልፈልገውም ኃላፊነቴን ጨርሻለሁ ብለው ከስልጣን የለቀቁት ሰባት ስሽን ሌኮርኖ ወደ ስልጣን መመለሳቸው አነጋጋሪ ሆኗል። በድጋሚ የተሾሙት ጠቅላይ ሚኒስቴር እስከ ሰኞ ድረስ የቀጣዩን አመት በጀት ለፓርላማ ማቅረብ አለባቸው። የሰላሳ ዘጠኝ አመቱ ጠቅላይ ሚኒስቴር ከማክሮን ዋነኛ ደጋፊዎች አንዱ ናቸው። በኤክስ ገጻቸው ባስተላለፉት መልእክት ፕሬዚዳንቱ በሰጡኝ ኃላፊነት መሰረት የፈረንሳይ በጀት ከማቅረብ ባሻገር ፈረንሳውያን ለሚገጥማቸው ችግሮች መፍትሄ አበጃለሁ ብለዋል። ባለፈው ሳምንት ጠቅላይ ሚኒስቴር ሆኜ ለመቀጠል የሚያስችል ሁኔታ አልተሟላም ሲሉ ለስልጣናቸው መልቀቅ ምክንያት የሆናቸውን መግለጻቸው ይታወሳል። የፈረንሳይን እዳ ከመክፈል ጋር በተያያዘ የአገሪቱ ፖለቲከኞች ልዩነታቸው እየሰፋ መጥቷል። በአንድ አመት ሶስት ጠቅላይ ሚኒስቴሮች ተለዋውጠዋል። ከ2024 አንስቶ የፈረንሳይ ፖለቲካ ነውጥና ውጥረት በዝቶበታል። የማክሮን ፓርቲ በአውሮፓ ምክር ቤት ውጤት ካጣ በኋላ በምክር ቤት አብላጫ መቀመጫ ለማግኘት ድንገተኛ ምርጫ አከናውኗል። ሆኖም ግን ምርጫው ምክር ቤቱ በተለያየ ጽንፍ ያሉ ተቀናቃኝ ፖለቲከኞች የሚፎካከሩበት እንዲሆን አድርጓል። ማይክል ባርነር ጠቅላይ ሚኒስትር ሆነው ከተሾሙ በኋላ ሶስት ወራት ብቻ ነው ያገለገሉት። ተከታያቸው ፍራንኮስ ባይሩ ለዘጠኝ ወራት ብቻ አገልግለው የበጀት እቅዳቸው ምክር ቤት ተቀባይነት ሳያገኝ ከስልጣን ወርደዋል። በ2024 ፈረንሳይ የበጀት ጉድለት ከጠቅላላ የአገር ውስጥ ገቢ አንጻር አምስት ነጥብ ስምንት በመቶ ሲደርስ አገር አቀፍ ዕዳ አንድ መቶ አስራ አራት በመቶ ደርሷል። ከግሪክና ጣሊያን ቀጥሎ በአውሮፓ ከፍተኛ ዕዳ ነው። እያንዳንዱ ፈረንሳይ ሀምሳ ሺህ ዩሮ ዕዳ አለበት ማለት ነው። ማክሮን የቀራቸው የስልጣን ዘመን አስራ ስምንት ወራት ብቻ ናቸው። በህዝብ ያላቸው ተቀባይነት አስራ አራት በመቶ ደርሷል። አዲሱ ጠቅላይ ሚኒስቴር ሰባስ ሽን ሌኮርኖ የመተማመኛ ድምጽ ይሰጥባቸዋል። ዘመን ዘመን ፖለቲከኛ ጆርዳን ባርዳላ ከስልጣን የለቀቁት ጠቅላይ ሚኒስቴር በድጋሚ መሾማቸው መጥፎ ቀልድ ነው ብለዋል። ፓርቲያቸው መተማመኛ ድምፅ እንደማይሰጣቸውም አክለዋል። ከሀረሪ ክልል የእለቱ ዜናዎቻችን የተካተላችሁትን ይመስል ነበረ እስከ ነው ሀይሉ ዜናዎቹን ወደ እናንተ በማድረስ በኩል አብራችሁ ቆይታ አድርግ ያለው ከቀሪዎቹ የሀረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ እየተመኘው የኔም በዚህ አበቃው። ጤና ይስጥልኝ።